ሲያንቋሸሸኝና ሲያመነጫጭቀኝ ብታይ ደስ ይልህ ነበር። በጣም ደስ ይልሃል። በጣም ነው ደስ የሚልህ አይደል? እኔም በጂያን ተስፋ ቆርጬ ብታይ ልብህ ይረጋጋ ነበር አይደለ? አንድ ሀሳብ ይቀልህ ነበር። ተረጋግተ ትኖር ነበር። ከዛ ስለ እኔ ማሰብ ታቆም ነበር አይደለ? እንዴ እንደዛ ነው መልክ። ምን አይነት ነገር ነው ምን ማለት ነው? እንደዚህም ቦ እንደዛም አንተ ደስ ይላል ማለት ነው? ለምንድን ነው እኔ ስለአንቺ ማሰብ ማቆመው? ከአንቺና ከሴቪል ውጭ ስለማንም ማስበው። ደጋግሜ ነገርኩሽ። ስንትና ስንት ጊዜ ነገርኩሽ እኮ። እኔ አንቺ ስትጎጂ ማየት አልፈልግም። አንቺ ማየት አልፈልግም ገባሽ? ግን ደግሞ እየተሰማኝ ነው። ኑ በጣም ተሰምቶኛል። አንተ እኔን እንዲሰማኝ የምትፈልገው ስሜት እየተሰማኝ ነው፣ እሺ? እና ደግሞ ሊሰማኝ የግድ ነው፣ እሺ? ምክንያቱም ለምን እንደሆነ ታውቃለህ? አንድ ሰው እንደዚህ ያለ ከባድ ነገር ሲሰማ በውስጡ መያዝ የለበትም። ማዘን አለበት እሺ። የማያዝን ከሆነ ራሱን መቆጣጠር አቅቶት ያብዳል። ቆይ አንተ ከእኔ ምንድን ነው የምፈልገው? ማበድ አለብኝ? ምንድን ነው የምፈልገው ንገረኝ። እስኪኑ ተወኝ። እስቲ ቢያዝ ልታፍስበት። ምንም ነገር አትበለኝ። ተወኝ። የልጅ አባት መቼም ቢሆን በሕይወቴ ውስጥ አይገኝም። ገባ? ለዛ ነው እንደ ሰው የማዘን መብት ያለኝ። ተወኝ። በቃ በቃ ተወኝ። ይበቃል። ስለምን ሐዘን ነው የምታወራው? ቆይ እስኪ ተዋት ነው አሁን፣ እሷ ማድረግ ያለባትን ታደርግ። ሁልጊዜ እንደዚህ ልትሆን ነው በቃ? እህት የተሰበረ ልብ ይዛ ልትኖር ነው በቃ? ይህም ቢሆን ያልፋል፣ ግን አንተ በደንብ መታገስ አለብህ። አንቺ ባትኖር ሊኖር እኮ ከባድ ነበር። ስሚኝ ዛሬ ወደ ሱቅ እንዳትሄጂ እሺ። እኔ እናንቺ አብረን እንውላለን በእግራችን እንቀሳቀሳ። ቆይ ስለ መልእክቱ እያሰብክ ነው? እንዲያለው እኔ ራሱ እሱ ነገር በጣም አሳስቦኛል። ይገርማል። አሲን ግን ዛሬ ሱቅ ላለመሄድ ምንም አይነት እቅድ አላሰብኩም ነበረ። ስለዚህ ህይወታቸውን አበላሽዋለሁ እያልሽ ነው? አይ አለቃው አንተ ነህ፣ እኔ ደግሞ ሰራተኛ ነኝ። የማንንም ሰው ህይወት የማበላሸት እቅድ የለኝም። ይው ልጅ ስምሩ። ስለዚህ በመሃላችን ስላለው አለቃና አሰሪ ስለሚባለው ነገር እናውራ። ምንም የምናውራው ነገር አለ ብዬ አላስብም። ቆይ፣ አንድ ጊዜ ቆይ፣ አንዴ፣ ቆይ፣ ቆይ። ይህ ሱቅ ስራ አስኪያጅ ያስፈልገዋል፣ አያስፈልገውም? አዎ፣ ያስፈልገዋል። እና እሺ፣ እሺ፣ ከፈለግሽ በደንብ ልታሰቃያቸው ትችላለች። ለጊዜው ፍራቻቸው ብቻ በቂ ነው ብያምናለሁ። ስለዚህ የኔን መኖር በቂ ነው እያልሽ ነው? ምን ተፈጠረ? ተናድሻል እንዴ? አይ ቆይ ግን ያሳሚት ማለቴ ምንም እፍረት የሚባል ነገር ያልፈጠረበት ሰው ነው በጣም ገራሚ ሰው ነው ትንሽ እንኳን አያፍርም እንዴ ቆይ የዛኔ እኔንና የሰማንያ ዓመት እናቴን ጎዳና ላይ አውጥቶ የጣለን እሱ እንዳልነበር አሁን እንደዚህ ይላል እንግዲህ ሻንሳላኖች እንደዚህ ናቸው ጥቁር ልብን ያላቸው ጉርካን ጋር ሳይቀር ሄዱ እኔ እሱ ጋር እንዳልሰራ እንዲያባረረኝ ሁሉ ነግሮት ነበረ አንድ ጠብታ ውሃ እንኳን አልሰጥሽም ብሎኝ ነበረ ይገርማል ከዛ ፍርድ ቤት ከገባን በኋላ አንቺን ሳጣሽ ነው ምን ያህል እንደምወድሽ የተገነዘብኩት ይላል ፍርድ ቤት በመሆናችን ማመስገን አለበት። እንደዚያ ባይሆን ኑሮ አጥንቶቹ ነበር የምሰብርለት። እንቆ እሺ፣ እንዴት ነው ይህንን ሀሳብ ትቀበለኛለች ብሎ ያሰበው? የሚገርም ሰው ነው። እንደፈለገ ያስብ፣ እንደፈለገ ያስብ። ምንጣፎች ናቸው ወይኒ አምላኪ እጆች ይባረኩ። ጓደኛ፣ አመሰግናለሁ፣ አመሰግናለሁ። እነዚህ የኒሽሪ ቡድን ኩባንያዎች አሻራዎች ናቸው። ታሲን፣ የኒሽሪ ሱሙሩ እዚህ ሥራ አስኪያጅ እንድትሆን ያደርጋታል። ታያለ፣ ሲጀመር ሱሙሩ ስለ ምንጣፍ ምን ታውቃለች? ታሲን የኔ ሸርሊ ራሱ እንደሚያውቅ ነገር ምን አለ በለኝ። ይህ ሱቅ በሦስት ቀናት ውስጥ ይዘጋል። ይዘጋ ታዲያ ወንድሜ፣ እኔ እንደሆንኩ በዚህም በዚያም አ እኔስ፣ በሆን ቢከፍሉኝም አልቆይም። ምን እንደምል ገብተዋል አደለ? ዛሬውኑ የሥራ መልቀቂያዬን አስገባለሁ። አሁኑ ነው መውጣው። እሺ እኔ ደስ ይለኛል። በቃ እዚህ ጥለናት እንሂድ። ስምሩ ባዶ ቤት ታቅፋ ብቻዋን ትታገል። ምን ማድረግ እንደምትችል እናያለን። በቃ ይኸው ነው። ግን አሁን ሄደን ሴቶቹ እነሳምናቸው ሁላችንም አብረን አንድ ሆነን ልጆችሽና እናትሽ እዛ ቤት ባይሆኑ ኖሮ የሳሜሽ አንሳላን ቤት አናቱ ላይ ነበር ማፈርሰው። ግን አንቺ እንዳታዝኝ ብዬ ነው ይህንም አላደርገው፣ አውቃለሁ። በዛ ላይ ልጆቼንም ስለተንከባከብክልኝ ደግሞ በጣም ነው ማመሰግኝ። ይኸውልሽ ሀሪካና ኤሳትን አይነሽ ስለሚያሳብቅ ምን ያህል እንደምትወድዳቸው ግልጽ ነው፣ በግልጽ ይታያል። በጣም እንዳዘንሽም ይታየኛል፣ አውቃለሁ። ግን ምንም ላደርግ አልችልም። ለማንኛውም ይህም ብቻ ያልፋል፣ ነገሮች ሁሉ ያልፋሉ። ሀሪካ በድጋሚ ልቤን አሳዝኗለች። እኔ ጥፋት ያለብኝ ነው እያስመሰለች ያለችው አባቷ ደግሞ ምንም ጥፋት እንደሌለ በኋላ ይረዱታል ስምሩ ሁለቱም የእናታቸው ዋጋ ምን ያህል እንደነበረ በደንብ ይገነዘቡታል ምክንያቱም በዚህ ዓለም ላይ እንደ እናት ዋጋ ያለው ነገር ምንም ነገር የለም ያደርገው? ማለቴ ሳሜትና ሂክመት እንዴት እንደዚህ እንዳደረጓቸው ራሱን ያላውቅ በነገራችን ላይ እናትሽ ለምንድን ነው እዛ ቤት ውስጥ ካልሆንኩኝ የምትለው ለምንድን ነው መታ ከኛ ጋር ማቶ ነው ያው ልጆቹን እዛ ብቻቸውን መተው አትፈልግም ልክ ነሽ ልክ ነሽ እናት ሺዛ አባት ኑር ኑሩ፣ ህክመት እነዛ ልጆች ምን እንደምታደርጋቸው ማን ያውቃል? እኔ ቆይ፣ እንዴት እንደዚህ አይነት ሰው አገባሁኝ? ታሲ በጣም ነው እኔ በራሴ ማስ ነው። ሰዎች ማንነታቸው በደንብ የሚገለጽበት ጊዜ ያለ ይባላል ስሙ ለምሳሌ የሆነ ነገር ይሆናል። ከዛ ደፋር የተባለው ሰው ፈሪ እንደሆነ ፈሪውም ደግሞ ደፋር እንደሆነ ይደረስበታል። ልክ ነህ። በትክክል እውነቴን ነው ማለቴ ኑና መሊክ ወደ እኔ ባይቀርቡ ኖሮ ያንን አስጠሊታ ኖሮ መኖር ቀጥል ነበር። ይገርማል ታሲን። አሁንም ሳሚት ጥሩ ሰው ነው ብዬ አስብ ነበረ። በጣም ይገርማል አይደል? ሰዎች ነን። እናድጋለን፣ ብልህ እንሆናለን፣ እንማራለን። በነገራችን ላይ እስኪ የድሮዋን ስምሩ እርሻት። እሺ አንቺ ሥራ ያለሽ ሰው ስለሆንሽ ስለዚህ ኃላፊነት አለብሽ። አዎ እውነትን ነው። አሁን ደግሞ እኔን ዝም ብለው ባለፉ ባገደሙ ቁጥር የሚያደንቁኝ የሥራ ባልደረቦች አሉኝ። በእውነት ትክክል ነው ያደረግሽው። ትክክለኛ ነገር ነው ያልሽው። ይህ አድናቆት እዚህ ምን ጥቅም አለው? እኔ ወደ ውስጥ እንግባ ነይ፣ ብንገባ ይሻላል። እሺ እንዴት የሆነ ይመስልሻል? አሪፍ የሆነ ይመስለኛል። በጣም አሪፍ ስም ነው የመረጥሽው። ጥንታዊ ምንጣፎች ሊባል ነው። ለዚህ ሀገር፣ ለዚህ መሬት የሚመጥን ስም ነው የመረጥሽው። እኔ ወደ ውስጥ እንግባ መቼ እናድርገው? ሰዎች አላውቅም። መቼ እኔም አላውቅም። ትንሽ ቆይታ ይመጣሉ። የሆነ ሀሳብ ማምጣት አለብን። ውይ፣ ደርሰዋል። መጥተዋል፣ መጥተዋል። ምልክቱን እያዩን ያሉት። ይኸውላችሁ፣ እራሳችን እናናገራችኋለን። ልንርቅ እንደሆነ እናናገራችኋለን። ተስማማን? እሺ። እና ደግሞ የአገልግሎት ክፍያችንን የማይሰጡን ከሆነ ጠበቃ እንደምንቀጥር እነግራችኋለሁ፣ እንነግራችኋለን። ምንም ጊዜ መስጠት አያስፈልግም። አሁኑ እናናገራችኋለን። ተስማምተናል? እሺ፣ እሺ። ሰላም ሰዎች፣ እንደምናችሁ። እንዴት ናችሁ? ሰላም እንኳ እንደ ነው መጣቱ አቶ ታሲን። አመሰግናለሁ፣ አመሰግናለሁ ሰዎች። እሺ፣ እሺ። እንዴት ናችሁ? የኒሸሊ ኩባንያ ይህንን ሱቅ ገዝቶታል። ስለዚህም ስሙም ይቀየራል ማለት ነው። መጠሪያው ከዚህ በኋላ ጥንታዊ ምንጣፎች ነው የሚባለው። ውይ በጣም ደስ የሚል ስም ነው የመረጥከው አቶ ታሲን። እኔ በበኩሌ በጣም ነው የወደድኩት። አዎ በጣም ቆንጆ ስም ነው። ሁላችንም ወደነዋል። እንደውም እኔን ከጠየቃችሁኝ ከዚህ የተሻለ ስም ከየት ሊመጣ ይችላል? ይገርማል። ስለ ወደዳችሁት በጣም ደስ ብሎኛል። አመሰግናለሁ፣ አመሰግናለሁ ጓደኞቼ። ከዚህ በኋላ የዚህ ሱቅ ስራ አስኪያጅ ወይዘሮ ስምሩ ነው የምትሆነው። እሷ ነች አለቃችሁ። ሁላችሁም ታውቃታላችሁ አይደል? አዎ፣ አዎ፣ አዎ እናውቃታለን አቶ ታህሴን እንኳን ደሳለሽ ወይዘሮ ስምሩ፣ እንኳን ደሳለሽ ወይዘሮ ስምሩ። አመሰግናለሁ እንግዲህ ወይዘሮ ስምሩ ምን መሰለሽ፣ ከዚህ በኋላ የምትፈልጊ ከሆነ ወይ አሁን ካሉት ሰራተኞች ጋር አብረሽ መቀጠል ትችላለሽ፣ ወይም ደግሞ የምትፈልጊ ከሆነ ሌሎች አዲስ ሰራተኞችን መቅጠር ትችላለሽ። የግዳውን መወሰን አለብኝ ነው ወይስ ትንሽ የማሰቢያ ጊዜ ትሰጠኛለህ? እንዴት ይሻላል ታሲ? ስራ አስኪያጁ አንቺ ነሽ፣ የፈለግሽው ማድረግ ትችላለሽ። እሺ፣ አመሰግናለሁ፣ አመሰግናለሁ። መልካም። ባልደረቦች፣ ከዚህ በኋላ ለእናንተ ነው ወይዘሮ ስምሩን አደራ የምሰጣችሁ። እሺ በየትኛውም መንገድ እንድታሳዝኗት አልፈልግም። ኧረ እንዴት ሆኑ አቶ ታሴኝ፣ በጭራሽ አይደረግም። አቶ ታሴኝ ምንም ነገር አያሳስብም። እንግዲያውስ በጣም አሪፍ እናመሰግናለን። ወይዘሮ ስምሩ ልብሽ እንዳይራራላቸው እሺ። ስምሩ ለመሆኑ እቅዳለሽ? እሱም አቅዳለኝ። እናም ደግሞ እቅዴ ዛሬ ማታ የት እንደሚተኙ እንኳን እንዲረሱ ያደርጋቸዋል። ምሕረት እንዳታሳያቸው። ምሕረት የሚባል ነገር የለም። እንግዲያውስ ማታ ላይ እንገናኛለን። እሺ እንገናኛለን። እሺ ወይዘሮ ስምሩ ስራ አስኪያጃችን በመሆንሽ በጣም ደስ ብሎናል። በድጋሚ እንኳን ደስ አለሽ ልልሽ እፈልጋለሁ። እንዲሁም ከእንዳንቺ አይነት ሴት ጋር በመስራታችን በጣም ደስ ብሎናል። ለወደፊቱም ቢሆን በጣም ደስተኞች ነው የምናነው። ውይ እንደዚህ በማሰባችሁ ደስ ብሎኛል። እውነቴን ነው፣ አመሰግናለሁ። ለጊዜው ስራ ከመጀመራችን በፊት የሱቁን አቀማመጥ ለመቀየር አስቤ ነበረ። እንዴት ማለት? ምን መሰላችሁ፣ ሁሉም የሀር ምንጣፎች ደንበኞች በደንብ እንዲያዩቸው ከፊት እንዲሆኑ ፈልጋለሁ። ከዛ ለእኛ አድካሚ አይሆንም። እነዛኞቹ ምንጣፎች ደግሞ ወደዛ ጋር መሆን ይችላሉ። በእጅ የሚሰሩት በሙሉ ፊት ለፊት እናስቀምጣቸውና በመሳሪያ እገዛ የሚሰሩት ደግሞ ከጀርባ በኩል ማስቀመጥ እንችላለን። ቦታ ለን እናቀያየር። ምን ላድርገው? አይ ረ በጭራሽ እንደዛ ማለቴ አልነበረም ወይዘሮ ስምሩ። አንቺማ መቸገር የለብሽም፣ እኛ እናድርገዋለን። ትክክል ታደርጉታላችሁ? ጥሩ። በሉ እንግዲህ መልካም እድል። እኛ ነን የምናንቀሳቀሰው እና ታዲያኒን ማንቀሳቀሳቸው። አይ ረ በጭራሽ እንደዛ ማለቴ አልነበረም ወይዘሮ ስምሩ አንቺ መቸገር የለብሽም። እንግዲህ ስ በቃ ጀምሩ ጀምሩ። እሺ እናመሰግናለን። ትዕዛዙን ይዤ እመጥቻለሁ። ወይዘሮ ስምሩ ይቅርታ፣ አመሰግናለሁ። እነዚህን ሂሳቡ ላይ ጨምራቸው። አንድ ጊዜ ቆይ፣ ይሄ ላንተ ነው። እሺ ሰዎች፣ የምትፈልጉ ከሆነ መጀመሪያ ምግብ መብላት ትችላላችሁ፣ ከዛ ካቆማችሁበት መቀጠል ትችላላችሁ። እሺ መልካም። እንደዛ ከሆነ እኔ እወስደዋለሁ። እንካ እናመሰግናለን ወይዘሮ ስም እናመሰግናለን እየተባረከ ይሆን ኖ እንግባና እንብላ ወንድሜ የበረራ ስንት ሰዓት ላይ ነበር የአየር መንገዱ መንገድ ትንሽ ተጨናንቋል ምንም ችግር የለም በቂ ጊዜ አለኝ እሺ ሰላም ነው ወንድሜ ጂያን ደረስክ እንዴ ወንድሜ አይ ገና አልደረስኩም አሁን አውሮፕላን ለመቀየር እየሄድኩ ነው ምን ተፈጠረ የሴ ብላይን አባት እንድከታተል አዘኸኛ ነበር እና ያገኘው ነገር አለ አዎ አግኝቻለሁ ግን ጥሩ ይሁን መጥፎ ዜና እርግጠኛ አይደለሁም። ምን ነው ምን ተፈጠረ? ወደ ሁሉም ጠበቃ ጓደኞቼ ጋር ደውዬላቸው ነበር፣ ወንድም ጄላል አልቲን የሚባል ሰውዬ እንዲፈልጉ ጠየቅኳቸው። አንዴ ያውቀዋለሁ ብላ ኢሜይል ልካልኝ ነበር። ዛሬ ደግሞ ሌላ ኢሜይል ልካልኛለች። ትናንትና ምሽት ጄላል አልቲን አረፋ አለችኝ። እርግጠኛ ነ ጄላል አልቲን የሚባሉ ብዙ ሰዎች ይኖራሉ። ይሄ ሞቴሴቪላ አባት ሆን አይሆን አረጋግጣል ይሄ ጄላል አልቲን የተባለው ሰውዬ ሁለት ልጆች አሉት። አንዱ አሜሪካ ነው የሚኖረው፣ ሌላኛው ደግሞ ኢስታንቡል ነው የሚኖረው። ሆስፒታል ውስጥ ለሶስት ወር ሕክምና እየተደረገለት ነበር። የማድን ስራ ነው የሚሰራው። ላሌሌ ውስጥ ደግሞ ትልቅ ቤት። በቃ ወንድሜ እሱ ነው። መቼ ነው የሚከበረው? ገና አልተረጋገጠም። ከአሜሪካ ልጁን እየጠበቁት ነው ያሉት፣ ግን በቅርብ ሰዓት ውስጥ መሆኑ አይቀርም። ቀብሩ የት እንደሆነ የምታውቀው ነገር አለ? ገና እርግጠኛ አይደለሁም፣ ግን እደርስበታለሁ፣ አታስብ። እሺ ወንድሜ። እሺ፣ እንግዲያውስ ለጊዜው ተሰርዟል። ወደ ቀብሩ መሄድ ይኖርብናል። ጂን ለሴቪ ላይ አባቷ እንዳረፈ ትነግራታለህ አይደል? እነግራታለሁ ናዚ። ይህን የማወቅ መብት አላት። ግን መጀመሪያ ወንድሞቿን ማግኘት አለብህ። አስቸጋሪ ናቸው ወይስ አይደሉ? ሴቪ ላይ ሊገሏት ይችላሉ ወይስ አይችሉም? ይህን ሁሉ ማረጋገጥ አለብህ። እሺ፣ እሱ ላይ ልክ ነህ። በእኔ በኩል ቀብሩ የት እንደሚሆንና መቼ እንደሚቀበር አረጋግጣለሁ። ከዛ መልእክት እልክልሃለሁ። እሺ ወንድም። እሺ ጓደኛዬ፣ አመሰግናለሁ። ሴቪ ላይም በጣም ታሳዝናለች። ስለ አባቷ ቀደም ብለን ብናውቅ ጥሩ ነበር። ቢያንስ ከመሞቱ በፊት ልትተዋወቀው ትችል ነበር። ምን ማድረግ ይቻላል ብለህ ነው? ምን ማድረግ ይቻላል። ወንድ ስብ የመሰለህ። ናዚ፣ ይሄ አዲሱ ቁጥሬ። ሌላኛው ከዚህ በኋላ አልጠቀሙ። ግን ይህን ቁጥር ለማንም እንዳትሰጥሺ፣ ለመሌክም ቢሆን እሱ አትፈልገው። ቆይ ብትፈልገውስ? አትፈልገው። ለማንኛውም ናዚ፣ ምን እንጃ፣ ምንም አላውቅ። ስማ መሌክ የምትፈልገው ከሆነ የእውነት እሰጣታለሁ። ጓደኛዬ በል መልካም እድል፣ እንገናኛለን። እሺ ወንድሜ፣ እንገናኛለን። ጓደኛዬ። ወደ አየር መንገዱ መሄዱን ተወ፣ ወደ ታክሲ መያዣ ሄደ። እሺ ወንድሜ አመሰግናለሁ። አትፈልግ ብትፈልግ ጥሩ ነበር። ምን አልከኝ ወንድሜ? አይ አንተን እያናገርኩ አይደለም ወንድሜ፣ እንዲሁ ከራስህ ጋር እያወሩ። በጣም ነው የጠገብኩት። እኔስ ብትል የእውነት። እናመሰግናለን፣ እየተባረከ የሆንላችሁ ባልደረቦቼ፣ በጣም ነው የማመሰግነው። ወይዘሮ ስምሩ፣ እዚህ አዝረከረክነውን እናጽዳና፣ ወደ ስራ ቶሎ ነው የሚመለስ። ከዛ በፊት አንዴ መነጋገር እንችለን? ብዙ አያቆየንም። ይቻላል፣ እንነጋገር ይውላችሁ በጣም አስከፍታችሁኛል። ሁላችሁም በጣም ነው ያስከፋችሁኝ። ታውቃላችሁ አይደል? ማለቴ በሌለውበት አማችኝ እና ፊት ለፊቴ ስታሽማጥጡብኝም ነበር። እርግጥ ነው ወድቅ ያለው ለመጀመሪያ ጊዜ የሳሚት ሻንሳላ ሚስት ሆኜ ወደዚህ ስመጣ፣ ሁላችሁም ዙሪያዬን ከበባችሁኝ፣ አጠገቤ ነበራችሁ። ማለቴ መቼም ወድቆ የተገኘን ሰው መምታት ቀላል ነው አደለ ግን ብቻ ለምን እንደሆን አልገባኝም እናንተ ልጆች አይደላችሁ ትልልቅ ሰዎች ናችሁ ለምንድን ነው እንደዚህ አይነት ነገር ያደረጋችሁት ቆይ እኔን ከጎዳችሁ በኋላ ለራሳችሁ ምን ትጠቀማላችሁ ምን አይነት ነገርን ለመፍጠር እንደፈለጋችሁ እውነትን እያልገባኝ ምንም ብትይ ልክ ነሽ በእውነት ወይዘሮ ሱምሮ በጣም ክፉ ነበርን በእኔ በኩል ይቅርታ አድርግልኝ በጣም አፍሬያለሁ እባክሽ ይቅርበይን ወይዘሮ ሱምሮ ከዚህ በኋላ አይደገም እሺ ይቅር ብያችኋለሁ፣ ግን ለዚህኛው ብቻ ነው ይቅር የምላችሁ። ምክንያቱም ሁሉም ሰው አንድ ተጨማሪ ድል ይገባዋል ብያምናለሁ እና አንድ ተጨማሪ ድል ሰጥቻችኋለሁ። እሺ፣ ግን ድጋሚ ስተት የምትሰሩ ከሆነ በጭራሽ ይቅር አላችሁም። እሺ፣ በጭራሽ። አትጨነቂ፣ መቼም አንደግመውም፣ መቼም አይሆንም። ቃል እንገባለን። እሺ፣ ለማንኛውም የሚሆነው እናያለን። በሎ የጀመራችሁትን ብሉና ጨርሱ። በጣም የምናመሰግነው። ቆይ ግን ሁላችንም አብረን ልንለቃለን። አንቺ እኮ ነሽ የጀመርሽው። እዚህ ጉዳይ ውስጥ ዘለሽ የገባሽው አንቺ ነሽ፣ ወይዘሮ ስምሩ እንኳን ደሳለሽ ያልሽው አንቺ ነሽ። ምን ላድርግ? እና ስራ አይኖረኝ አይኖርሽ። ለማንኛውም ሰዎች ይህንን እናነሳሳውና ስራ እንጀምር። በሉ በሉ። እንኳን ደህና መጣህ አቶኑ። በጣም አመሰግናለሁ። እንዴት ነው ስራውን ለመድከው አይደል? አዎ በደንብ ለምቼዋለሁ አቶኑ። አሁንማ ፈጣሪ ይመስገን ጃፓንኛ ቋንቋም ለምቼያለሁ። እውነትህን ነው? በጣም ጎበዝ። አመሰግናለሁ አቶኑ። ስማ ሴሌም እንከስ ማለሰግደኝልሽ ሰላም። እንዴት ነው የምትፈልገው ነገር በሙሉ እዚህ ላይ? እሺ፣ አመሰግናለሁ። ሰላም ነው፣ እንኳን ደህና መጣ። አመሰግናለሁ። ምን አዲስ ነገር አለ? ወረቀቱ መጣ? አዎ ደርሷል፣ መጥቷል። አለቃ ወይዘሮ ፒናር ወደ ስብሰባው ክፍል ወስደዋለች። አቶኑ የትላንትና ውሳኔዎች ለፊርም ያለህ እባክህ፣ ትፈርምልኛለህ? እሺ። ለኔቶ እሺ። ምንድን ነው አለቃ አቶ ጃን ውክልና ለአቶ ሳሜ ሰጥቶታል። ዛሬ ጠዋት ጠበቃው ሴራፕ ደውላ እሷነች ያሳወቀች። የምድር ነው። ለምንድን ነው እንደዚ የሚያደርገው? እኔ እንጃ። ወደ በርሊን ለመሄድ ወስነዋል። አለቃ ከኩባንያው ሳይቀር ለቋል። ወደ በርሊን ለመሄድ ውሳኔ ወሰነ። ስለዚህ ከዚህ በኋላ ማንም ሲያስቸግረን የፈለግነውን ማድረግ እንችላለን ማለት ነው። አዎ ይመስለኛል። ይመስላል። በጣም ጥሩ ይሄ ለኛ ጥሩ ሊሆን ይችላል። ይህን ድልማ ማ ምንጠቀም አለብን። እውነት ለመናገር እንደዚህ አይነት ቅጣት ተቀርጫችኋለሽ ብዬ አላሰብኩም ነበር። ይህ ቅጣት አይደለም እኮ ማሪ፣ የሱቁን ትእዛዝ ለማስተካከል ስለፈለግኩ ነበር እንደዚህ የሆነው ያን የተፈጠረው። እንግዲህ እሺ፣ እንግዲህ መልካም። እነሱ አሻሻጭ ስለሆኑ እቃ የሚያወጣና የሚያስገባ መቅጠር ይችል ነበር፣ ግን እንጃ ብቻ አላውቅም። ግን ለምን መቅጠር ያስፈልጋል? ዝም ብለው ተቀምጠው ነው የሚውሉት። በደንብ መስራት አለባቸው። እውነት ነው። ሻይ ወይ ቡና እንዳመጣልህ ትፈልጋለህ እንዴ? አመሰግናለሁ። እኔ ልወጣ ነው። አመሰግናለሁ። መልካም ቀን። ወይዘር ስምሩ ለሁሉም ምንጣፎች ቦታው አልበቃ ብለዋል። ምን እናድርግ? እሺ መጥቻ ያቸዋለሁ። ሄሎ፣ በምን ምክንያት? እሺ እመጣለሁ። የት ነው? እንገናኛለን። ስምሩ፣ የሆነ የማደርገው ነገር አለኝ፣ ስለዚህ ማታ እንገናኛለን። እሺ